ድጋሚሽ ምልክ ካልሆን አለ አንተን ብትሆን ውርች ላይ እያደረክ መጫወቻ ማድረግ ይችል ነበር። ምንም ነው ማለ የሴጣን ስራሽን ስሰሪ እንደነበረ ምንም ነገር እኮ ማስታወስ አችልም። የመርሳት በሽታ አለብህ። የትኛው እንዳስታወስ ነው የፈለግሽው? የትኛው ነውርሽን ልንገርሽ? ፊቴም በወጠ ለቀለቅሽው፣ ጭንቅላቴ ላይ ውሃ የደፋሽሁን፣ ወይስ ከዳኒ ጋር ፊቴ ላይ ስትዳሩ የነበረው እና አላርፍ ስትል ዛሬ ውርደቷን ተከናነበች አባባን ያኔ በኦልቸር ሳለህ ከጎን ሆኜ ባላግዝህ ኑሮ ይህኔ መቃብር በገባህ ነበር በማለት ባባባ ላይ ሌላ ከባድ ውሳኔ ከባድ ውሳኔ መወሰና ለመቻሏ የበሰጫት ይመስላል። በእርግጥም ከባባድ ውሳኔዎችማ ሞክረው ነበረ። በዳኒና በትሁት አማካኝነት ህይወታቸው እዚህ ደረጃ ደረሰ እንጂ። ለማንኛውም ዛሬ ቲና ስትቅበጠበት ጉዷን ለመስማት ችላለች። አላርፍ ስትል ስትንቀዠቀዥ ያደረግሽኝን አንድ ባንድጅ ዘረዝርልሽ አለው። እላይ ላይ ወጥ የደፋሽብኝን ወይስ ካናቴ ላይ ውሃ ወይስ ደግሞ ከዳኒ ጋራ ስትማግጭ የነበረውን የትኛውን ላስታውስ የትኛው ልንገርሽ የትኛውን ደግነትሽን ላስታውስልሽ ትፈልጊያለሽ አሏት አይ አባዬ አባዬ አይናገሩ እንጂ ከተናገሩ ጥግ ድረስ ነው እና ከስህተቷ እንድትማር ያላደረጉት ነገር የለም ቲና ግን አደራደር እየባሰባት ይሄዳል እንጂ ከስህተቷ አንዳችም ነገር ለመመለስ ፍቃደኛ አይደለችም። ይባስ ብሎ የምትሰራቸው ተንኮሎች ባለመሳካቱ መጨለል ደረጃ ትደርሳለች። ዛሬ ላይ ራሷ ስታቀነባብረው በነበረው ክፋቷ ጉድ ሆናለች። ማለትም የዳኒና የኤደን ግንኙነት በጣም ከባድ ነገር በአእምሯ ጠባሳ አስቀምጦባታል። ምክንያቱም ያልጠበቀችው ነገር ነውና። በእርግጥ በአንድ ወቅት ዳኔ በረንዳ ላይ ሆኖ ከፍቅረኛው ጋር ሲያወራ ከኔ ውጭ ማን አለህ? እኔ ለአንተ ብዬ እኮ ነው የማልወጣው ጉድጓድ ውስጥ ገብቼ መከራዬን እያየ ያለሁት አንዱ ነገር ማሳካት ያልቻልኩትም ለአንተ ባለማውራቴ ነው በማለት የምታደርጋቸውን ተንኮሎች እስከ መደበቅ ደረጃ ደርሳ ነበረ። ታዲያ ያንን አጋጣሚ ዳኔም ከአንቺ ውጭ ምን ፍቅር አለኝ ልታስተዊ ግድ ይልሻል በማለት በወቅቱ በጥፊ እንደተመታቱም የምናስታውሰው ነገር ነው። መካከል ያንን ነገር እረስታው በአባባና በካሌብ ላይ ያጠመደችውን ወጥመድ ለማሳካት ደፋ ቀና እያለች ነበረ። ሁሉ ሳይሳካላት ዛሬ አይኗ ጉድ ተመለከተ። ዳኒ ፍቅረኛውን ይዞ መንጎማለል ጀምሯል። ወንድሜ ነው ብለሻል። ወንድምሽ ባለትዳር ሲሆን ደስ ሌልሽ ይገባል እንጂ ምን አንጨረጨረ ቅናት የመነጨ ወይስ ምንድን ነው እንደዚህ የሚያደርግሽ? በማለት ካሌብ በተናገራት ሰዓት እርሷም ቅናትማ እንዴት ሊሰማኝ ይችላል? እኔ እኮ ባለትዳር ሴት ነኝ ብለዋለች። ባለትዳር ሴት ነሽ እንዴ? እስካሁን አላውቅም ነበረ። እኔ እኮ እስካሁን ትዳር ያለሽ አልመሰለኝም ነበር። ታዲያ አምጭና አስተዋወቂን እንጂ በማለትም ካሌብም ጉድ ሰርቷታል። አባባም እንደዚሁ ይህን ያህል ግን ምን በድጊያቸው ነው በእኔ ላይ ክፋት የምትሰሩት እያለች መንጨርጨር ሰውም፣ በዚህ እድሜህ በማለት እድሜያቸውን እየቆጠረችም በእርሷ ላይ ሆን ተብሎ ክፋት እንደተደረገባት አድርጋ እያሰበችም ራሷን ጻዲቅ ጻዲቅ ለመጫወት ሞክራለች። አባም ክፋትን የተማርኩት ከአንቺ ከወጣቷ ነው፣ እኔማ በዚህ እድሜ ምን ያደርግልኛል ክፋት፣ ብችል የነበሩበት ጨለማ እንዲወጡም እጋብዛለሁኝ ነገር ግን አልሰማ ሲሉ ደግሞ እንዲማሩ ጥግ ድረስ ይሄዳለሁ በማለት አባባ በድራማቸው መቀጠላቸው ለቲና እጅግ በጣም ከባድ መርዶ ይዞባት እየመጣ ነው። ዛሬ ላይ ቤተሰቡ ፍቅር በፍቅር ሆኖ እርስ በርስ መጫወት ሲጀምሩ፣ እርሷ ግን ገለልተኛ የኩሽና ሰራተኛ ሆነው አረፈች። ለማንኛውም እንግዲህ እመቤትነትን አልቀበልም ያለችው አብዝታ ከመፈለጓ የተነሳ ከክብሯ ወርዳም በሰራተኝነት ቦታውን ተክታ ዛሬ ላይ ትሁት ከሶፋ እሷ ደግሞ ወደ ኩሽና መሆናቸውን ተያይዞታል። ነቀው እርጉዝ ያገባል ነውና ነገሩ። ወይዘሮ ቲና እንግዲህ በጉልበት ወይም በተንኮል ልታሳካ ያልቻለችውን ነገር ኢደንን ተንበርክካ እስከ መጠየቅ ደረጃ ደርሳለች። ማለትም ዳንኤልን እንድትተውላት። ብረቷ ግን እንዴት ይገርማል የካሌቭ ህጋዊ ሚስት ሆና ሳለ እኔ እኮ የዳንኤል ነገር አይሆንልኝም፣ በጣም ነው የምወደው፣ ብትተይልኝ ደስ ይለኛል፣ የባክሽን ተረጅኝ በማለት ዳንኤልን ከፍቅር ውጭ እንድታደርግላ ትፈልጋለች። ማለትም አብረው ከዳንኤል ጋር የምታሳልፈው የፍቅር ግንኙነት በቴና በኩል ከባድ ቅናትን አስከትሏል። ና ደንም የሰው ልጅ እኮ ነው ተይልኝ እያልሻለሽ ሆነቃ አደለም ወይ ቆንጥሬ አልሰጥሽ ወይም ሸርፌ ለማንኛውም ግን ዳኔ ተይዟል፣ ደግሞ ምርጫው እኔ ነኝ በማለት ቆፍጠን ብላለች። እንዴትስ ልትሰጣት ትችላለች? ለማንኛውም ግን ራስ ወዳዷ ቲና ነገሮች ሁሉ ድብልቅልቅ ባታል ብለውባታል። ዳንኤልን ብቻውን ጠርታ ለካ አንተ በእኔ ላይ ይቀለድ ክቤ ነው ባለጌ ነህ ባለጌ በማለት መሳደብ ቀጥላለች። ሆኖም አንቺ ነሽ ባለጌ ሆን የመጣሽባቸው የክፋት መንገዶችሽ መልካም ነገር ብታደርግበት ኑሮ ዓለምን መቀየር በቻልሽ ነበረ በማለትም አሽፎባታል። አባባም እንደዚሁ በዓለም ላይ ክፉ ሰዎች አሉ ቢባሉ አንደኛዋ አንቺ ነሽ፣ ሰውን ሁሉ ለገንዘብ ስትይ ገድለሽ ትጨርሸዋለሽ በማለት ምን ያህል አደገኛ ሴት እንደሆነችና እራስ ወዳዷ ቲና መቼም ቢሆን ከስተቷ የማትማር አሁንም አርፍ ያልቀመጥም እያለችው ቲና ብቻ ግብ ግቡ ቀጥሏል። የነካሬ ቤተሰብ ኛው አስገራሚ ነገር በትሁትና በካሌቭ መካከል ያለው ነገር ነው። ትሁት ካሌቭን ሳታፈቅረው አልቀረችም። ቢዘኝ ጥሩ ነው ወይስ መጥፎ ነው የሚሉ ሁለት አማራጮችን አባዬን ጠይቀዋለች። አባዬም ስለ ፍቅር ጥሩነት በደንብ ተንተን መንዘር አድርገው ማስረድቷታል። ሂደውስ አባዬ እኔም ከሰራተኝነት ወጥቼ ከዚህ በኋላ እመቤትነት ያምረኛልና ምናልባት ፍቅሬን በጸጋ ልትቀበለው ትችላለህ የሚል ለአባባም ጥያቄ አቅርባላቸዋለች። አባባም በደስታ ድል ያለ ሰርግ አስርገው እንደሚድሯትም ቃል ገብተውላታል። ይሄኔ ትሁት በጣም ነው ደስተኛ የሆነችው። በእርግጥም ትሁት ከሰርግ በላይ የሚገባት ልጅ ናት። አባዬን የታደገቻቸውና እዚህ ደረጃ ያደረሰቻቸው መልካም ልብን የታደለች አስተዋይ ስብና ያላት ጥሩ ልጅ ነችና ታዲያ ለልጃችሁ ሚስት ብትሆንም ይመኟት ስለነበረ ምናልባትም ትሁት አሁን ሀፍረት ይዟት ካሌቭ እንደሆነ በግልጽ ባትናገር ነው እንጂ ካሌቭን እወደዋለሁ የሚል ነገር ብትናገር እጅግ በጣም ደስተኛ የሚሆኑ ይመስላሉ። ታዲያ የትሁት ፍቅር አነጋጋሪ ሆኖ ቀጥሏል። ዳንኤልም ነገሩን እያባባሰው መጥቷል። እዚህ ሌላ ዓለም፣ እነሱ ሌላ ዓለም። ሴቶች ሁሉ በፍቅር አልቀዋል። ትሁት ሳታፈቅር አልቀረችም። ፍቅርን ሰው ከአይኑ ላይ አንብቦ መረዳት ይቻላል። ለማንኛውም የግለሰቡ ማንነት ያልተገለጠልን ቢሆንም ትሁት ግን ሳታፍቅር አልቀረችም እያለም እንግዲህ ለአባትና ለልጆም ተናግሯል። እኔ ካሌቭ የትሁት ባለቤት ማን ይሆን የሚለው ነገር በአእምሮ ጥያቄ ፈጥሮበታል። ለትሁትም ላፈቀረችው ሰው ስጦታ እንድታበረክትም የሀብል ስጦታ ተሰጥቷታል። ይህንን የሀብል ስጦታ እንድታበረክትለት የተላከችው ትሁት ለራሱ ለካሌቭ ታስርለትና ጉዳዩ ይጠናቀቃል ማለት ነው። ም እንግዲህ አባዬን ጉልበታቸው ላይ ተንበርክካ ይቅርታ ለመጠየቅ ሞክራለች። አባዬ ግን እንግዲህ የአንቺ ነገር በቅቶኛል፣ ምችን ቢሆን ከስህተትሽ አትማሪም፣ አሁን አሁንም ቢሆን ይቅርታሽ አንዳች ክፋት ያዘለን የሚሆነው በማለት ደቀችበት፣ ተነስታ ቤታቸውን ለቃ እንድትወጣ አድርገዋታል። ታዲያ አሁን ላይ የበሰጫት ያለው የኤደን ወደዛ ቤት መምጣትና ታቾ መስተጋብርም፣ እናንተ እያሽቃበጣችሁ እኔን እያገለላችሁ በጣም ብቸኛ ሆኛለሁ ያለች ወዲ የባሳት እየተተከተከች ትገኛለች። ተጨማሪም የአባዬ ጓደኛ የሚሆኑ ግለሰብ ሆቴላቸውን ለማስመረቅ ሲሉ ይህንን የመጥሪያው ርቀት አምጥተው ሰጥተዋቸዋል። ግጅቱ ቀን ሲደርስም አብረው ሁላቸውም ከዛ ሆቴል በሚሄዱበት ሰዓት ቲና ብቻዋን ትቀራለች ማለት ነው። የቤተሰቡ አባላት ሆኜ ሳለ ለምንድ ነው እኔ ገለልተኛ የሆንኩት? በማለትም ተናግራለች። ባም በፍጹም አንቺ የቤተሰቡ አባላት እንዳላደለች ነው የተነገረኝ። ጓደኛ ቢሆን ይሰጠኝ ለልጆች እንጂ ለአንቺ አይደለም በማለት ገለልተኛ አድርገዋታል። በዚህም ሆድ እየባሳት ነው። ታዲያ አሁን ሳ በዛችሁት እንግዲህ ይቅርታዬን አለመቀበል ምን ይሉታል? በማለትም በጣም ተናዳ ቤቱን ለቃ እስከ መውጣት ደረጃ ደርሳለች። እስከ መጨረሻም ከኤደን ጋር አሰጣገባም ገጥማለች። አንዳንድም ቦክስ ሊቃመሱም የሚያምራቸው ይመስላል። በእርግጥም ኤደን የዋዝ አይደለችም፣ በጣም ኃይለኛ እንደሆነች ታስታውቃለች። ማለትም የሰው ልጅ ክብር ደርሳት አትነካም። ከደረሱባት ደግሞ

ነህ እንጂ የጠገብከው እዛ ዊልቸር ላይ ሳለህ አንድ ነገር ማድረግ ይችል ነበር በማለት አለመግደሏ እየጸጸታት ይገኛል በስከ መጨረሻ ምን ደህና ነገር አድርገሽልኝ ነው እስኪ የትኛውን ላስታውስልሽ በማለት አንዳንዱ ያደረገቻቸውን በደል ያስታውሱ እንደነበረም ለወይዘሮ ቲና ተነግራለች ቲና አሁን የምጨብጠው ግራ ገብቷታል ምክንያቱም እነዛ የሚያስታውሱባቸው ያለቻቸው ጊዜያት እጅግ በጣም ባድ የሆኑ በደሎችን ትበድላቸው ስለነበረ ቲና ጉዷ እንደ ቀጠለ ነው። በቀጣይ ቪዲዮ ምን አዲስ ትዕይንት እንመለከታለን? ትሁት ድራማ ክፍል 45 ይህንን ይመስል ነበረ። ቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቁ እዚሁ ተሰናበትኳችሁ። ባይ ባይ።